ሰላም ጤና ይስጥልኝ። እንዴት ናችሁ? ገይዝ ሰላም ነው ወይ? ሰላም ላ ዓለይኩም ወረህመቱላ ወበረካቱ ቅድሚያ ማለት ነው። ተመልከቱ እንግዲህ ያው ኢድ አይደለም መሸስ በቃ ጉንፋን ይዞኝ አደረ። አዳሬን በቃው ምኝታ ስለሌለ ምናምን እንግዳ ስለሆነ በቃ ጉንፋን ሁኛለሁ ማለት ነው። ይህ እስካሁን እንኳን እንትን አላለኝም። በቃ ከእንቅልፍ ያልነቃሁ ነው የምመስለው ማለት ነው። እንዴት ናችሁ? በተረፈ ሰላም ነው እንዴ? እና እኔ ጉንፋን የያዘ ከእንቅልፌ ማልንቃ ስራ ላልሰራ ነው እንዴ? ማለት ዩቱብ ፊዱ ላልሰራ ነው እንዴ? ምን በወጣኝ እኔ። ከእናንተ ጋር ካልተገናኘሁ በቃ ኸላስ፣ ምንም በቃ፣ ቅር ቅር ቅር ቅር ነው የሚለኝ በቃ እኔ ለም እንዲሁ አላቅም። ስለዚህ እኔ እኔ አይሆንልኝም፣ ከእናንተ ጋር ተለይቼ እኔ አይሆንልኝም። የምር አንድ በሉኝ አንድ በሉኝ፣ ማለት ነው። ስለዚህ በነገራችን ላይ እኔ የምለው ቆይ አንድ ነገር ልጠይቃችሁ፣ አንድ ነገር ብቻ መልሱ። ድበ ኮሜንት እንዲው አይኑን ጭሮ ማለት ነው ከእንቅልፉ ሲነሳ አይኑን አይኑን በቃ ዲያጥ አርጎ እነዚህ ልጆች የሚመለከት ነው ያለው ማለት ነው። ወይኔ ጉድ ወይኔ ጉድ ወይኔ ጉድ፣ እንዲው የሰው መውዴድ ስጠኝ እኮ ነው ወላሂ አላህ ይውደዳችሁ አላህ ይውደዳችሁ። ከዛ በመቀጠል ደግሞ ሰው ይውደዳችሁ ማለት ነው እና እንደዚ ብድግ ብዬ እኔ ደግሞ ዛሬ ስልኬን የጣልኩበትንም አላወቅኩት። ምክንያቱም ያው እንግዶች ሲሄዱ ቀጥታ ነው የተኛሁት ማለት ነው። በቃ እኔ ደግሞ ክፉኛ ይሄ ምንድ ነው የሚባለው ምንድ ነው ቲክቶክ ላይ የሚባለው ፍሎ ነው የሚባለው፣ አ ፍሎ ነው ፍሎር፣ እንደዛ ስላደረግኳቸው ይመጣልኛል የጓደኞች ምናምን ነገር ማለት ነው ከዛ ስልኪን ክፍት ታደርጋለሁ። እንዲ ያለ እነሱ ናቸው። ዛሬስ ደግሞ ይልቅናውን ምን መሰላችሁ? አንድ የገረመ ነገር እንደሆነ ታውቃላችሁ። ይህ አይነት ልብስ የጎንደር ልብስ ይመስለኛል። ጎንደርና ምናምን በቃ ወደዛ የሚለበስ አይነት ልብስ። ደግሞ እንዴት እንዳማረባቸው ባካችሁ። ዛሬማ ቆይ ቆይ አንድ ነገር ዛሬ የለም ቀለበት አለ መሰለኝ። አይገርማችሁም? ዛሬማ ቀለበት ነው። በቃ አረ ቀለበት አድርጉና፣ በነገራችን ላይ የሆነ ሊሚት ስትሰማሁት ኮሜንት ላይ ማለት ነው። ቀለበት አድርጉና አገልግሉና አገር ሳልገባ አገር ከገባው ዳታ ስለሌለ እናንተ መመልከት አልችልም እንደምንም ምንም ብዬ እችለዋለሁ ቆርጣለሁ አለች። ስለዚህ በካችሁ ዛሬ ቀለበት እንዲሆነ ንገሩ በቃ ንገሩ። አትለሷም ማለት ነው። ብዙዎች ደግሞ ይሄን ይፈልጋሉ ስለዚህ ዛሬ ቀለበት መሆን አለበት እያልኩኝ ነው ማለት ነው። ለማናቸውም ኤድ እንዴት ዋለ እንዴት አደረ እንዴትስ አረፈድ ከኔ ጋር ምንም አይልም፣ ያው ገና ነው። ያው እንዲ ረመዷኑ ስራ አለ አይደለ? በቃ ከኔ ጋር እንዲ ያለ ነው ስራው ምናምን ነገር። ለምን እንደው አላውቅም። ኢንሻአላ ይቀላል ብዬ ተስፋ አድርጋለሁ ካሁን በኋላ ማለት ነው። ለማናቸውም ኤዳችን አሪፍ እንደሆነ ተስፋ አድርጋለሁ በአገርም አገርም አሪፍ ነው ብለውኛል። ባይዘወይ እዚህ ጋርም አሪፍ ነው ያው እንደተለመደው እዚህ ጋማ ማለት ነው አልሐምዱሊላ። ምን ማድረግ ይቻላል። ሁልጊዜ በሰው ሀገር አክብሩ ካልን ምንም ማድረግ አንችልም። የእኛ ድርሻ ነው ብላችሁ መቀበል ይኖርባችኋል። ብዙውን ጊዜ በየአመቱ አምናም እንደዝናኝ ተሀቻ ምናም ዘንድሮም እንደዝናኝ ምናምን ነገር ማለቱ ጥሩ ይሆናል ብያላስብ ምክንያቱም የተጻፈልንን ነው የምንኖረው፣ አደለ አነ ሰው የሚለው የምንፈልገውን ሳይሆን የሚያስፈልገንን ነው አደለ የምንጠይቀው፣ አለህን ማለት ነው። ስለዚህ እሱ የፈለገውን እያኖረን ስለሆነ ተመስገን፣ አልሐምዱሊላ ማለት ይኖርብናል ብዬ አስባለሁ ማለት ነው። በነገራችን ላይ ግርሞኝ ነው ዛሬ የመጣሁት ባይዘኝ ምንም አይዳ ኖረኝ አይደለም። ግርሞኝ እኮ ነው፣ በቃ እንዳለ በቃ አፍጦ የሚጠብቅ ሰው እንዳለ የተረዳሁት ቢኖር ዛሬ ነው። የምር ግርም ነው ያለኝ። እኔ በጣም ነው የገረመኝ። ለማናቸውም እስቲ እኔንም ሰብስክራይብ አድርጉኝና እንደው ቢያንስ ቢያንስ ማለት ነው። ተዉት፣ አሁን አረፋ ይደርሳል። ከሁለት ወር ከሶስት ወር በኋላ አይቲንክ ከሁለት ወር በኋላ መሰለኛ፣ እሱንም ተዉት። አልሐምዱልላ እዚሁ እንደዚሁ እንደ ዛሬ ሆነን እናከብረዋለን። ችግር የለውም። ግን እስኪ ለከርሙ እንኳ አገር እንዲገባ እና ከቤተሰቦች ጋር እንዳሳልፍ እንደው በፈጠራችሁ የምር እውነት ይህ ነው። የምር ሀቂቃ ስሪስ ማለት ነው እንደው በፈጠራችሁ አገር ህጅ እንዳከብር አድርጉልኝ፣ ወደ አገር እንዲገባ ማለት ነው። ከዛ በመቀጠል ደግሞ ሰብስክራይብ አድርጉኝ፣ አምስት ሺህ ሙሉኝ። አምስት ሺ ከሞላሁ እኮ ራሱ አገር እገባለሁ ብዬ ቃል ገብቻለሁ። ይሄ ቃሌ ነው። ስለዚህ አምስት ሺ ሙሉኝና ቃሌ ልፈጽም ማለት ነው። ከዛ ለእናንተ ምርጥ ስጦታ አለኝ። ምርጥ አስተማሪ የሆነ ስጦታ የግድ እየዞርኩ ነው። ችግር የለውም፣ እሰጣለሁ እና ኤዲ በድጋሚ ሙባርክ ኤዲ፣ እንኳን አደረሰን ለዚህ ዓመት ደግሞ ዞር ብለን የምንገጥም ያደርገን ማለት ነው። እንሻላ አላህ በሰላም ለቤተሰቦቻችን ያደርሰን ማለት ነው። ወላ እኔ ሀሳቤ ይሄ ነው። ለማናቸውም ሰብስክራይብ እያደረጋችሁኝ ኦኬ የምርት ሰብስክራይብ አድርጉኝ። አምስት ሺ ሙሉኝና እኔ ቃሌ ልፈጽም አትጠራጠሩ። የእውነቴን ነው ኦዲንስ የእኔ ተመልካቾች ማለት ነው። አምስት ሺ ከሞላችሁኝ እሄዳለሁ። እውነቴን ነው። የቀረኝ እኮ ሁለት ሺህ በሉት አንድ ሺ አምስት መቶ ምናምን። ስለዚህ ሙሉኝና እኔ ቃሌ ነው በቃ። ለማናቸውም እስቲ ሰብስክራይብ እያደረጋችሁ ይጠብቁኝ። አሁን ደግሞ ዳይ ወደ ስራ ያው ይሄ ዝግጅት አላ በቃ ገና ነው ገና እስከ አምስት ቀን ነው እኛ ጋር የሚከበረው ኦኬ እናንተም ጋር እንደዛ እንደሚሆን ተስፋ አረጋለሁ ትንሽ ቢዚ ብትሆኑ ብቻ አልহামዱሊላህ ስለሁሉም ነገር ማለት ነው ዋናው ነገር ለሰው ልጅ ጤንነት ነው ጤና ከሆኑ ደግሞ ወደፊት የሚገኘው ነገር ማለት እኛ እንደምንፈልገው ነገር እናገኘዋለን ማለት ነው ሶ ሀባይብ መልካም ሁሉ